እኔ ሽ መልስ መጣሁ ከአዲስ አበባ ነው። በመጀመሪያ ለእግዚአብሔር ክብል እግዚአብሔር የተመሰገነ ይሁን። እኔ እችንም ኮፍያ አርጌ ዛሬ ላይ ቆምኩት። የዛን ጊዜ ሚያዝያ 11 እዛ ጋ ነበርኩኝ። ነብዩ ተነሳ ና እዛ ጋ አንተ ኮፍያ ረካል ከነጨራ አሚንታን እንጂ ኮፍያ ማድረጌን ረስቻለሁ። አቤት ተነሳሁኝ። አሜን አሜን እያልኩኝ አንተ የሞት መንፈስ ይከተልሃል አለ። በጣም ደነገጥኩኝ። አሁን ደጋግሞ የሞት መንፈስ ይከተላል፣ የሞት መንፈስ ይከተላል፣ ግን እግዚአብሔር ጣልቃ ገብቶ አድኖሃል ይለኛል። አሜን እላለሁ፣ አሜን እላለሁ። ሚያዝያ 11 2016 ሞትን ልመታ። አሜን። ደጋግሞ የሚዋጋሃል። አሜን። ሊገልህ የሚፈልገውን እውነት ነው እውነት ነው፣ ያሳድዳል። አዎ፣ ተደጋጋሚ ብዙ ጊዜ ሞት አየ ሚስኮል ሲያረግ ሚስኮል፣ የሞት ሚስኮል አየ፣ ሳይደውል መጣሁበት። አሜን ጌታ አሜን ከዛ እኔ ይህን ቃል ይዤ ወደ ቤቴ ገባው። ለቤቴ የገባው ለባለቤቴ እሷ ዛሬ እንድትመሰክር ነበር የመጣሁት፣ ግን ስራ ስለገባች አልተመቸኝ። ቤት ገባው፣ ለልጆችና ለእሷ ነገርኳት። ጂፒኤስን በጣም ነው መወደው። ሁሌም እየመጣው፣ አርባሩ ባለኝ ረፍት ጊዜ ይከታተላለው። መጣውኝ ቤት ገባው፣ ዛሬ ቃል ወጣልኝ ከነብዩ አልኩኝ። ምን አለ? የሞት መንፈስ ይከተላል፣ ግን እግዚአብሔር ጣልቃ ገብቶ አፍርሶልሃል፣ እግዚአብሔር አድኖሃል ብሎኛል። ዋ ደስ ይላል። ማታ በቃ በዚህ ጉዳይ ደስ ብሎ ሁላችንም አደር። እኔ ለብቻ ነው የምተኛው እነሱ ለብቻቸው ነው የሚተኙት። ተኛው ለሊት ስምንት ሰዓት ላይ እኔ አላውቅም ራሴን ከድንጋይ ጋር እያጋጨ ያስጮኸኛል። ላ ተነሳሁ እና እግሬን ወጥራለሁ እጄ ይወጥራል። እጮኻለሁ፣ እጮኻለሁ። ከዛ በመጨረሻ አለች እነሱ የሚያወሩት ሁሉ ደነገጡ። ለሊት ስምንት ሰዓት ነው ማንንም የሚጠሩት ሰው የለም። ግራ ሲገባቸው ልጆችን ቆሙ እሷን ቆመች። እንደምትነግረኝ ነው እኔ የማውቀው ነገር የለም፣ የሞተ ሰው ራሱን አያውቅምና ከዛ የመጨረሻ ላይ አይን ተገልብጦ ተዘረጋግቶ የመጨረሻ ጮኸች ጮኸ አለቀ። በቃ ድምጽ የለ ምን ይል ከዛ በኋላ አለች ያን ቀን በ11 የዛን ቀለሊት የዛን ቀለሊት ሚያዝያ 11 2016 ቀደሙ። ከዛ እኔ አላቅም። 11 ሰዓት ላይ ያው ወደ ስራ ለመሄድ ጧት ነጋ። እነሱ ሲጠብቁኝ አደ እንደ ስነሳ አለች ልብስ ለባበስኩኝ። ወደ ስራ ልሄድ ማለት ነው። ሽሜ አለችኝ። አቤት። ወዴት ነው የምትሄደው? ወደ ስራ ምን ነው አልኳት። ትናንት እኮ አምሆ ነበር አለችኝ። እንዴት አትቀልጅ እባክሽ ብዬ ስነሳ እኔ ኖርማል ነኝ። በቃ ከዛ ምን ሆኜ የነበር ስላት፣ አይ አይደለም እንደዚህ እንደዚህ ነበረ አለች። እኔ አልኳት አዎ። ወዲያውኑ እንደዚህ ስትነግረኝ አሁንም እንደ ውሃ ቀለጥኩኝ። በቃ መቆምም መቀመጥም አቃተኝ። በይ ራይድ ጥሪ ልኝ ቶሎ በይ ቶሎ በይ። ራይድ ተጠራ። ጦር ኃይሎች ጦር ኃይሎች ከመሄዳችን በፊት ራይድ ስታናገር መልሶ አሁንም ትልቅ ድንጋይ አለ መውጫችን ላይ፣ እዛ ላይ ጣለ። ግን ይሄ ይመታል አይደማ ይሄን ትልቅ ድንጋይ ይሄ ወንበር የሚያክለው ድንጋይ ይሄን መቶኝ እንዲህ ፊት ለፊት ነው የወደኩት። አይደማም ግን ህመሙም አይሰማኝም። ከዛ እንደምን ከዛ ሁለቱ ሶስት ሆነው አፋፈሱና ራይዱስ ከተቱኝ። ጦር ኃይሎች ሄድኩ። ጦር ኃይሎች ገባው አምስት ቀን እዛ ተኛሁ። ይሄ ግራ አይሰራም፣ ይሄ አይሰራም፣ ንግግር አይሰራም፣ ምንም አይሰራም። ዶክተሮቹ ግራ ገባቸው። ምንም ሊያገኙ አልቻሉም ምንም ነገር። ከዛ ሶስት ቀን ሲሞላኝ ሳይሆን እኔ በቃ ወደ ቤት ይሄዳለሁ ምንድነው እዚህ ሆስፒታል ተኛ አምስት ቀን አምስት ቀን አስተኛኝ። ከዛ እኔ ወደ ቤት ሄዳለሁ አሁን ኖርማል ነኝ ስላቸው፣ አይተውጣም አይ እኔ በራሴ ፈርሜ መውጣት እፈልጋለሁ። እኔ ጤነኛ ነኝ፣ ምንም የሆንኩት ነገር የለም፣ እኔ መሄድ እፈልጋለሁ አልኳቸው። አንድ ቀን አሳደረች። ከመውጫው ተፈርሞ ካበቃ በኋላ አንድ ቀን ስራ አሰራም፣ ለሰላሳ ቀን ብላ ረፍት ሰጠች። እቤት መጣው፣ ተይዘን ያው በራይድ መጣን። ቤት ገባው። እንዲህ እዛ ቤተክርስቲያን ተነግሮሞ የእግዚአብሔር ሞትን ቀድሞ ከአንተ የመጣውን የሞት መንፈስ ሰብሮል እንዴት ለሞት በቃ አሉ። እና ሰው ሁሉ ግራ ገባው። ለክርስቲያን እህቶችም ስነግራቸው እንዴ እንዴት ታዲያ እዛ ቸርች መጸለይ ነበረበት እኮ አሉ። ግራ ጋቡ። አመት ሙሉ ግራ ው እንግዲህ አመት ሊሞላ እኮ ደረሰ። አንድ ወር ነው የቀረን ምንም ሳልመሰክር ማለት ነው ምንም ሳል ግራ አጋብቶኝ፣ ሰይጣን ማለት ግራ አጋብቶኝ። ሞት የሚያክል ነገር እኔ የሰውን ነው እንጂ ራሴን አይቼ ስለማለ ግራ አጋባኝ ለመመስከርም ምንም። ይህን ቸርች በጣም ነው የምወደው። በዚህ ነው ማልፈው፣ በዚህ ነው የምመለሰው ወደ ቤቴ፣ በዚህ ነው የምመለሰው ወደ ስራ፣ በዚህ ነው የምመለሰ። ምንም ይህን ቸርች ሳላይ ሳልሳለም አላልፍም። ምንም ቢሆን እረፍት ያለችኝ ቀን አርብ እየሮጥኩ መጣለሁ። ስለዚህ እንዴት እንደዚህ ይሆናል ምናምን ሲሉ እነሱ ሴጣን ሆኑብኝ፣ ቢከነ ግራ አጋቡኝ፣ ኮንፊዝድ አደረጉኝ። የማውረውም መሰክሩ ከዛ በ28 የካቲት የካቲት 28 እኔ ይሄዳል ባልኩ ሲሄድ ቃሉ ተገለጠልኝ። ነቢዩ አንተ የተናገርከኝ ቃል ተገለጠልኝ ለካልከኝ ስረዳው የሞት መንፈስ ይከተልሃል እግዚአብሔር ግን ጣልቃ ገብቶ አድኖሃል የሚለውን ረስቷል። ይህን ቃል ወስዶብኛል። ታዳሪ ሳይ መሰክርም እኮ በመጣው ልመሰክር ስመጣ ጥቅጥቅ ብሏል። ቦታ አላገኘውም። እዛ ነበር ቆሜ ነበረው። እድል ፋንታ አላገኘውም። ኔክስት መጣሉ ብዬ ዛሬ መጣሁ። የፈራችሁ ይላል ፓስተር አማን አማን፣ የፈራችሁ ተነሱ። ግን ለመመስከር ያኔ በጣም ህዝብ ነበረ። በ28 እና ተመልሼ ዛሬ ደግሞ መጣሁ። ዛሬ ይህን ምስክር ለመስጠት መጣሁ። ዛሬ ላይ እንግዲህ ከሞት ተርፌ እንግዲህ ሞትን አላየሁም። ባለቤት ነች ያየችው፣ የሞተን ሰው ነው ያየሁት እንጂ እኔ ራሴ ሞቼ እንግዲህ ራስ ሞታ ላየ ለራሴ ሲነገር በጣም ይገርማል። በጣም ያስደንቃል የእግዚአብሔር ስራ። ስለዚህ አሁን ለእኔ የተረዳኝ የእግዚአብሔር ጣልቃ ለአንተ ለአይን የበራው መንፈስ ቅዱስ። እኔ በእውነት ሰዎች ራሱ አሁን ውጭ መችም በቴሌቪዥን ያሉ ሰው ልጅ ከሞት ተርፎ ሲመሰክር በነቢዩ የተነገረው ቃል እንደሚፈጸም እንዲያውቁ ነው። አሁን በግልጽ እየተናገሩ ክብር ለኢየሱስ። አሜን ክብር የሞተ ሰው ተነስቶ የሞተ ሰው ተነስቶ መመስከሩን እንዲያውቁ ነው። በነቢዩ የተነገረው ቃል እግዚአብሔር የገለጠ ሌላ ነገር ሆን ሌላ ሆን ኖሮ ባልተናገርም። ብዙ ጊዜ ይመጣለሁ ተመላልሼ ይመጣለሁ፣ አልተነበይክልኝ አልተናገርም። የዛን ቀን ግን እኔ ልሞ ስለሆነ ልታስቀድሞ ለአንተ የተሰጠ ቃል ለእኔ ደረሰ። እግዚአብሔር አዳም አርብ ቀን ጌታ ተናገረ። ማታጠላ ሊገል ነበር አርብ በ11 በ11 መያዜ 11 አሁን ጤንነት እንዴት ነው? እግዚአብሔር ይመስገን። እንደገና ደግሞ ጉሮሮን እንትነ ብለው እስከ እንትን ድረስ ያመላልሱኝ ነበረ። ጉሮሮ ላይ ችግር አለ አሉ፣ ደም ይተፋል አሉ። ስመላለስ ስመላለስ ስመላለስ ስመላለስ በዚህን ተነስተና ይላል፣ በዚህ ተነስተና በስተመጨረሻ ያሉትን ሁሉ ፈጽሜ ይመጣና ይሄ ትክክል አይደለም፣ ለእኔ እይታ አልታየኝም ይላል። ሌላ እዛ ሁሉ ከምትሄድ ያን ፕሬር ሃውስ መምጣት ነበረ ነበረ ተዘግቶብኝ ነው ም ተዘግቶ ለመመስከር እንኳን ተዘግቶ ቃል ተወስዶብኝ፣ እዚህ ከገለጠው እዛ ስፔሻሊስት ያገኘኋል። ጌትም ቸግሮት እኮ አሁን ነፃ ነው ብሎ ሸኘሁት። ኢየሱስ ጌታ ነው። አሜን። እናንተ ባለፈው ሳምንት ምንድን ነው ሰምተናል አይደል? እናንተ ቤት ሞት ተቀደም ወንድማችን እንኳን በህይወት ኖርክ። ቤት ልጆች የበረከት ይሁን። አለ ሆነ። ተባረክ። እንግዲህ እግዚአብሔር ይመስገን። በጣም ነው የምወድህ ከነባለቤት በጣም አይላቤው። እኔ ራሱ በጣም ነው የምወድህ።

ጌታ ይመስገን። ትራንስፖርት ባለስልጣን ላይ ይሰራለው እና ሰርቼ ብር አልሰጥም አለኝ። የባለቤቴ ዘመር ነው እና እንደማሰጠኝ ያለው ብዬ ቀጥ ብዬ እየሰበኩ ከቦሌ እዚህ ድረስ መጣሁ እና ስመጣ ሚራክሎንን እዚህ ጋር ልክ እንደደረስኩኝ ያስቃል ነገሩ። አስገባ ብሩን፣ ልክ እንዳስገባ የጌታ መንፈስን ይጠራል ወደ ነው ገና ስትመጪ ገባ በእውነት በጌታ ፊትና፣ የዛሬ ሁለት ዓመት ደግሞ በጣም አገለግልሃለሁ የእግዚአብሔር ሰው እና ቀልድ ይመስላል። ማገልገል ለአንተ አይነገረም፣ ለመናገር ይከብደኛል እና ሻይ እየሸጥኩ አገለግል ነበር እና ጌታ ይመስገን። እና ሆነ አንድ ሴት ከእንግሊዝ ደወለች። ሻይ በመሸጥ አይደለም የምታገለጊው፣ ብዙ ሰዎች ሊያውቁ ይችላሉ ታሪክና ማጠቢያ ገዛችልኝ፣ ጊታር ገዛችልኝ። በጊታር እየመታሁ መንፈሱን እቀጠቅጣለሁ። አሜን፣ አሜን። ሶስተኛ ምስክርነቴ ደግሞ የዛን ቀን ማለት ነው። ጠላት ተናደደ። በገባው ብር ይህን ይዤ ሄድኩኝ። የገባችው ብር ለእኔ በጣም ትልቅ ናት። በዛ ሰዓት ጌታ በጌታ ፊትና ይመሰክርላል። መንፈስ ረጅም ነው ነገሩና እንደ ሄድኩኝ ገና ያገለገልከኝ ምንድን ነው? በሰፈርሽ አካባቢ ያለ መንፈስ ይመታላል። እና እኔ የምኖረው ቆርቆሮ ቤት ውስጥ ነው። ቆርቆሮ ቤት ውስጥ ጌታ ይባረ ግን አልመስልም። ሻይ ሽሸጥም ዝንጥ ብዬ ነው። ሀሌሉያ! አላስመስልም። ጌታዬን አላሳይም። ሃሌሉያ! ክብሩን እሱ ይውሰድ። እና ወደ ጀሙ አካባቢ ቤት አለ አለኝ። ጌታ ቤት አለ ሲለኝ ሲሄድ አሁን ቤቱን ወርሼ በነፃ